ዘፍጥረት ምዕራፍ ሰላሳ ሰባት ከቁጥር ሁለት ከአንድ ጀምረን ወርደን ታች ትንሽ ቦታ ካየን በኋላ እንጸልያለን። ሃሌ ሉያ ኢየሱስ ያድናል። እዚህ ቦታ ነው የምናገኘው፣ ስለ ዮሴፍ ነው። ዮሴፍ ታሪክ እናገኘዋለን ከሰላሳ ሰባት እስከ ሀምሳ ድረስ ያለው ስለ ዮሴፍ ታሪክ ነው። ኢየሱስ ያድናል። እና እግዚአብሔር መንፈስ እንደረዳን አታላርገን ከዚህ በኋላ ከዚህ ስፍራ ካየን እንጸልያለን። እግዚአብሔር ይረዳናል። አሜን። አመላቸው የቃሉ ጉልበት ም ሱ ያ ስለዚህ መጨረሻ እርጅናው ዘመን ላይ ያገኘው ዮሴፍ ስለሆነ በጣም እንደሚወደው መጽሐፉ ዮሴፍ ልክ አስራ ሰባት ዓመት ልጅ በሆነ ጊዜ ከአባቱ ጋር አብረውም ይኖራል። ከወንድሞች ጋር በግን ይጠብቃል ራኞች ናቸውና ወደ ሜዳ ይሄዳሉ፣ በጎች ይጠብቃሉ። ከዛ በዛ ሜዳ ላይ እነሱ በሚያደርጉት ወይም የሚፈጸሙት ክፋት ወሪያቸው ወደ አባቱ መጥቶ ይነግረዋል። አባቴ፣ ዛሬ ልጆች ወንድሞች እንዲህ አይነት ክፉን ይሠራሉ፣ እንዲህ አይነት መንገድ ይራመዳሉ፣ በእንደዚህ አይነት መንገድ አለፉ፣ በእንደዚህ አይነት መንገድ ሲሄድ አይቻቸዋል፣ እነዚህ ልጆች ንገራቸው፣ ግጥራቸው ብለው ለአባቱ ምን ያደርጋል ይነግረዋል። ያንን ለአባቱ ስለሚያስታውቀው ወንድሞቼ እሱን ደግሞ ምን ጣሉበት ጣሉበት። ግን አንድ ነገር አለ፣ ከቅኖች ጋር እግዚአብሔር አለ። አሜን አሜን። አጠገብ ያለው ሰው ከቅኖች ጋር እግዚአብሔር አለ ብሎ ማን አለ? ከቅኖች ጋር ደግማሽ። እሺ፣ ከቅኖች ጋር እግዚአብሔር አለ ብሎ አያችሁ። ዮሴፍ ቅንነት ውስጡ ላይ የነበረው ያ በአባቱ ዘንድ የተወደደበት ምክንያቱም አንደኛ ጻድቅ ነው፣ ሁለተኛ ታማኝ ነው። ቅን ስለነበረ ታማኝ ስለሆነ ጻድቅ ስለነበረ ከኃጢአት የራቀ ሰው ስለሆነ አባቱ በጣም ይወደዋል። ሁለተኛ በእርጅናው ዘመን ስለወለደው ያን ልጅ በጣም ይሳሰረ፣ ለዛ ልጅ በጣም ቦታ ይሰጠዋል። ከዛ የተነሳ ለዮሴፍ የሚያምር ልብስን እየገዛ ያለብሰዋል። የሚያምር ጌጠኛ ልብስን ቀሚስን፣ እየለበሰ እየገዛ ውድ የተባለውን ቀሚስን ገዝቶ ዮሴፍን ያለብሰዋል። ከዛ የተነሳ ወንድሞች በጣም ነው ዮሴፍ ላይ የቀኑበት። ኢየሱስ ጌታ ዛሬ አንድ ነገር አለ፣ በሚታልፉበት ቦታ ነፃነትን ሊታጡ ይችላሉ። የሚታረፉበት ቦታ ላይ መከራ ሊበዛባችሁ ይችላል። ፈተና ሊያስጨንቃችሁ ይችላል። የሆነ ካሰባችሁ በላይ ላይ ቦታችሁ ላይ ችግር እየደረሰብን ሊሆን ይችላል። ግን አንድ ነገር አለ። አንተን የፈጠረ ለአንተ ራይ የሰጠ አንተን ቅንነትን አይቶ ከአንተ ራብሮ ሆናለሁ ያለ እግዚአብሔር ከመጣብህ ከደረሰብህ ከተኛው ችግር አንተን ያስመልጣል። አሜን አሜን። አንድ ሰው ጮና ያስመልጠኛል። ታምናላችሁ? አምናችሁ ተናገሩ። ምን ያደርጋል? ያስመልጠኛል። ኢየሱስ ያድና። ሲያጠገብ ያለው እግዚአብሔር ያስመልጣል። ለጥቂት ጊዜ ብሎ መከራውን ታገዙ ብሉት። አሜን አሜን አሜን። ኢየሱስ ያድና። ቁጥር አራት ላይ ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንደወደደ ባዩ ጊዜ ጠሉት፣ በሰላም የሚናገሩ ዘንድ አልቻሉም። አባቱ ዮሴፍን በጣም ወደደው። በጣም የለዛ ልጅ ቦታ ስለሰጠው ወንድሞች ጠሉት፣ በሰላም ሊናገሩትም አልቻሉም። ያንን ጥላቻ ውስጥ እነሱ እያሉ አሁንም አባቱ ደግሞ መልሶ ውድ የሆነ ቀሚስን ገዝቶለት ሰጠ። አሁንም ጥላቻው ቀጠለ። ቅናት ስር ሰደደ። ክፋታቸው ስር ሰደደ። ከትላንትናው ይልቅ ሰላምን አደርክ፣ ሰላም ዋልክ፣ እንዴት ላይ ማለትህን ጭምር ነው ለጠሉት፣ ያንን ጭምር ዘጋ ክፉ አያሰቡ በውስጣቸው በእነሱ መካከል ቅናት የገባው ያ ቅናት ስር እየፈደደ ነው። ኢየሱስ እያደና አጠገብ ያለው ቅናት ክፉ በሽታ ለሆ ያው ልንገላቸሁ። መጽሐፍ ቅዱስ እንደሚናገረው ቃየና አቤል አንድ ላይ ያስቀምጣል። ከዛ በኋላ ምን ነው የሚለው? አቤል ያ ጊዜ ለእግዚአብሔር መስዋዕት አቀረበ። ቃየን ለእግዚአብሔር ምን አደረገ አቀረበ። እግዚአብሔር ወደ አቤል እና ወደ አቤል መሰዋት ምን ሆነ ተመለከተ፣ በቅንነት ስላቀረበ ለእግዚአብሔር የሚገባው ከመንፈስ ከእውነት አድርጎ ስላቀረበ እግዚአብሔር ወደ መሰዮ ወደ አቤል ምን ሆነ ተመለከተ፣ አየ። በእግዚአብሔር ፊት ተቀባይነትን አገኘ። ያንን ሲያየው ቃየ ደግሞ ቀናበት። እንዴት አብረን መተን፣ እንዴት አብረን ሰርተን፣ እንዴት እንዴት አብረን ዘምረን። ዛሬም እንዲህ አይነት መንፈስ አለ፣ ግን ልንጋር ጌታ ምስክር እንዴት እንደዚህ አልፎ ይላል። አብረን ዘምረን አብረን ሰገድን አብረን ጸል፣ አልፎ ይሄዳል የሚሉ እያዩ አልፈት ይሄዳል። የአንተ አገልግሎት ከመንፈስ ከሆነ በግድነት ከሆነ ምድር ላይ ያለው ሰው ሁሉ አንተ መንገድ ይዘጋ ቢመጡ አይችሉም። ያው ደንገራቸው። ተወዳጅነትን ስታገኙ ተቀባይነትን ስታገኙ ሰይጣን አይተኙ አይተኛ። ቃየል በእግዚአብሔር ፊት አቤል ተቀባይነትን ማግኘቱ ስላወቀ ተቆጣ። ተመላለሱ የቃየን ፊት ያው ስምን ቁጥሩ ነው መሰለው ተቀይሮ መጣ። ከዛስ ቤት ሲገባው እግዚአብሔር ተከትሎ መጣ። ቃየን ፊት ለምን ለምን ነው ፊት አሁን አለ መልካም ብታደርግ የሚመላ ፊት አይደለም። አየ ቅናት ውስጥ ለካለ ክፋት ውስጥ ለገባ ፊት ላይ ያስታውቅባል። ፊት ራሱ ምን ሆነ ሌላ ሌላ መልክ አትፈልጉ። አሜን አሜን። ሌላ መልክ መጥቶ ማቸው እና ሲገባሽ እግዚአብሔር መጣና ወንድሜ ይመጣል አብሮ ካንታ ያው ተነ አብሮ ይዘምሩ ነው አብሮ እንደምጠይቁ ማወቅ አለበት። እንደምጠይቀ ካለ ዮሴፍን ወንድሞች መካከል መወደዱን ስላወቁት አባቱ ዮሴፍን በጣም ስለወደደው ተቀባይነት ነው ያገኘው። ዛሬ አባታችን ኢየሱስ ነው። በኢየሱስ ቤት ተቀባይነት እንስም የሚያገኝ

ግን አባቱ ፊት ሞገስን አገኙ። አባቱ ወደደው። ባይዘወት ጥናት ዝም ብሎ አይነሳ። ዳዊት ተመለከቱ ሳኦል ሺ ገደለ ዳዊት እልፍ ገደለ አይደለም ያሉት መዘመር ሲጀምሩት ሳኦል ውስጥ ምን ገባ ነው የሚለው፣ ምን ገባ ነው የሚለው። ቀናበት። የቅናት መንፈስ ተቆጣጠሩ። ትናንት ዳዊትን አምላክ አንተ ጋር ይሁን ይስጥ አይ ከታልከ ይሄን ልበስ እያለ እያሞጋቆሰ ነበረ። ሰውዬው ዛሬ ዳዊት እልፍ ከደረሰ ቀናበት። ሄዲ ቆርነት ቀናበት ውስጥ ያለው የቅናት መንፈስ ዳዊት ዳዊትን ይፈልጋል አየ በሚቀሙ ሰዎች እጅ ላይ ያለው

ለዛ ነው እኛ ማይሻጣል ያገኘው ለዛ ቀስ በእኛ ነው ሊሞክረው ይችላል፣ ግን ሊያገኘው አይችልም። ኢየሱስ የዘላለም ጌታ። ስለዚህ ዳዊትን ለመግደል ይፈልገው ነበር፣ ጦርን ይዞ ይዞር ነበር። ደግሞ ዳዊት ቅን ስለሆነ ምን ከገና ነው ወጃችን ያለው፣ ወይ ጦር ነው። ዮሴፍ የግድ ግብፅ መግባት አለበት። ከዮሴፍ ቀጥሎ ሰባ ነፍስ ገባ። ሰባ ሰዎች በአራት አመት በአራት መቶ አመት መካከል ሁለት ሚሊዮን ነው። ወሙት ወንድሞቼ፣ ሞቴ እግዚአብሔር ዮሴፍን አስቀድሞ ያስገባው ከሱ በኋላ ያለው ትውልድ ሊበላ ስለፈለገ ነው። ስለዚህ እግዚአብሔር ዝም ማለት ከዮሴፍ ጋር አሁን ነው ብረነው ግን ጻጣለ ዝም ማለት ሰዎች ሲቀጠቀጡም ዝም አለ። ሲገርፉትም ዝም አለ። ልብሱን ሲያውልቁ ዝም አለ። ባህያብር ሲሰጥም ዝም አለ። ዛሬም ዝምን ይችላል እግዚአብሔር። በዝምታ ውስጥ እሱ ስም ቃለ እየሰራ ነው። እሱ ኢየሱስ ደበደቡት

ስለዚህ ይሁዳ ውስጥ ይሄ ሐሳብ ሲመጣ ወንድማችን እንዳይሞት ከዚህ ጉዳር አውጥተ ምን እናድርግ እንድትጠቁ ስንት ብር ይሻል? ሀያ ብር ይሻል። ከዮሴፍ ሀያ ብር ነው የሚመረጡ። ዮሴፍ በዛን ሰዓት እኔ እኮ የነሱ ወንድማችሁ ነኝ፣ እኔን አውቆ ነው እየሸጡኝ ያሉ ብል ሰው ይገዛል አይገዛም። ጸጥ አየ ዝምተው ጸጥ አለ ዝም ስል ሰዎችን ወሰዱ። እየወሰዱ መንገድ ላይ ሳይሆን ዮሴፍ ቅን ነው፣ ታማኝ ነው፣ ንጹሕ ሰው ነው። ኤርትራው የምትፋራ ያየ ነበር ዮሴፍ ውስጥ ያለው ታማኝነቱን ንጹህነቱን ሀቃኝነቱን ባየ ቁጥር ቤት ውስጥ ምን አደረገ? ከዛ ሴጣን ደግሞ አንተ ስመጣ ክብር ከፍታ ከምን ውስጥ ያለው አቅም ውስጡ ነው ያለው። እግዚአብሔር ሰው ነገር ሰዎች ነገር አልሰማም። ብዙ ሞከረች፣ እምቢ አለ። ከዛ በኋላ አንድ ቀን ልብሱ ሰው ይሄ ነገሩ እስር ቤት እስር ቤት ዮሴፍ ተወዳጅነት ቅባት አለበት። ቤት ውስጥ የተወደደ ሰው ነበር። በገባበት ቦታ ሁሉ ምን ይሆነ ነበር እየተወደደ ለመውል የሚወደደበት ቅባት አለበት። ውስጡ ነው የተቀባይነት ቅባት ስላለው በገባበት ቦታ ሁሉ ተቀባይነት አላገኘ። በአንተ ውስጥ ያለው የሐላቅነት መንፈስ ከሆነ በገባበት ቦታ ሁሉ ትገዛለህ። አንተ ተፈላጊ ነህ። ታስባት ቁረጥ